ወጣቶች ወይ አሉ ነብዩ አለይሂ ሰላቱ ወሰላም። ወጣትነት እንደምታውቁት ካልተቆጣጠር ነው፣ ገደብ ካላደረግንበት ወደ ተለያየ መጥፎ ነገር ይዞን የሚሄድበት ሰዓት ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም ወጣቶችን ለብቻ ይመክሩ ነበረ። እንዲሁም የአባትነት ደረጃም ደርሶ ማእስያ ላይ የሚዘፈቁ ሰዎች አላህ ዘንድ አደጋው የከፋ እንደሆነ ይናገሩ ነበር ነብዩ አለይሂ ሰላቱ ወሰላም። ለምን ከነሱ መወገድ ያለበት ነገር ተወግዶ ወደ ዚና የሚሄዱ ትላልቅ ዕድሜ ያላቸው ሰዎች ትልቅ ቅጣት እንደሚጠብቃቸው ተናግሯሉ፣ ነብዩ ላይ ሰለላሁ። ስለዚህ ይህ ወጣትነት ከተጠቀምንበት አላህ ዘንድ ጀነትን የምናገኝበት በየትኛውም ፊልድ ይሁን በጋብቻው በመውለድ በመቅራት በማስቀራት ዳዕዋ በማድረግ መስጊድ በመስራት በማሰራት ፈሳዶችን በማጥፋት ኸይርን በማስፋፋት ከተቋደስንበት ትልቅ ትሩፋት እናገኝበታል። ስለዚህ ያ ማእሸረ ሸባብ አሉ ነቢ፣ እናንተ ወጣቶች ወይ መንስተጣ እስተጣ አሚንኩሙል ባአታ፣ የጋብቻን ጣጣ የሚችል አሉ ነቢ አለይ ሰላቱ ሰላም። የግድ ተምረህ ቢሮ መግባት አለብህ የሚባል የለም እስላም ላይ። የግድ እድሜክ ሰላሳ ሊሞላ ይገባዋል የሚባል የለም። የግድ ከሀገር ተሰደህ ሸቀ ለማምጣት አለብህ የሚባል ነገር የለም። የግድ ባጃጅ መግዛት አለብህ፣ ሞተር መኪና መጨመር አለብህ፣ የራስህን ቤት ወይንም ደግሞ የራስህን ካርታ እጅ ላይ መያዝ አለብህ የሚባል የለም። ጣጣውን የሚችል ከሆነ መምራት የሚችል ከሆነ መን ይስተጣዕ ሚንኩሙል ባአተ ፈልየተዘወጅ አሉ ነብዩ ለይ ሰላተ ሰላም። የጋብቻን ጣጣ የሚችል አካል ካለ ያግባሉ ነብዩ ለይ ሰላተ ሰላም። ከዛስ ፈኢነሁ አገዱ ሊልበሰር አሉ ነብዩ ነቢ ሰላተ ሰላም። አይንህን ሰበር እንድታደርግ ይጠቅመሃል። ካለፈች አጋ አይንህን አትወረውረው

እኛ እንቅልፋችን ተኝተን ሴቶቻችን እያደኑብን ነው ያሉት። ስህር በማሰራት ከሆነ ስህር ያሰራሉ፣ ገንዘብ ከሆነ ገንዘብ ወጪ ያደርጋሉ። ሀታ አልፎ ተርፎ ራሳቸውን መስዋዕትነት መክፈል ካለባቸው ከፍሎ ሴቶቻቸውን እጃቸው ላይ ያስገባሉ። እጃቸው ላይ ካስገቡ በኋላ እስላም ላይ የሚሰሩት ከይድ ከፍተኛ ነው። አንድ የሙስሊም ሴት ወስዶ ካከፈሩ እናት አትቀር፣ አባታ ይቀር፣ ወንድማ ይቀር፣ አጎታ አይቀር። አካባቢ አይቀርም፣ መታተበክለዋለች። ስለዚህ ይቺን ነጥብ ስለሚፈልጉ ሙስሊም እህቶቻችን ላይ መልካቸው ቢያንስም ቢበዛም ዘራቸው ቢያንስም ቢበዛም እውቀታቸው ቢያንስም ቢበዛም ሙስሊም ሴቶቻችን ሉጋም ውስጥ ማስገባት ይፈልጋሉ። ለምን የሚያስቡትና የሚያቅዱት ነገር አላቸው። እኛ ግን ተኝተናል። ተኝተናል ሲባል ምን አይነት እንቅልፍ ነው የተኛ ነው ብንቀሰቀስ ማንነሳ ይሁን እንቅልፍ ተኝተናል። አላህ ካዘነላቸው ውጪ አግባ ሲባል ኑሮ ይላል። አግባ ሲባል እየፈለግኩ ነው ይላል አግባ ሲባል አላገኘውም ይላል አግባ ሲባል ጣጣዎቹ ብዙ ናቸው አማ ሰሐቦች መዲና ተሰደዱ ሄዱ አይደለ ንካስሮ ይመጣሉ ነቢዩ አለይሂ ሰላቱ ሰላም ተዘወጅከ እንዴ ሲሉት አዎ ተዘወጅኩ ያ ነቢያላህ ይላሉ እጅ በመጨበጥም ቢሆን አይነካኩ በዐይንም ቢሆን አይመለከቱ የዝሙት ቃል በመናገርም ስሜታቸውን አያረኩ ከሴት ጋር መንገድ በመሄድም ዱብ ዱብ እንበል ወክ እንውጣ ሻይ ቡና እንበል ለአስጠናሽ አስጠኛ የሚባል ነገር የለም ጥብቆች ናቸው ያችን የጠበቋትን ነገር ቦታዋ ላይ ወስዶ ያሳርፏት ይህ ነገር እኛ ጋር ሊኖር ይገባዋል። እናንተ ሻባቦች በተለይ በየዩኒቨርስቲው እንደምታውቁት ሙንከራቶች ይሰራሉ። አላህ ከጠበቃቸው እህቶቻችን ወንድሞቻችን ውጭ ፋህሻዎች ይሰራሉ። ታውቃላችሁ፣ ይሄ የሙስሊም ሴቶች ላይ ሴራ ይሰራል። ከሲህር ጀምሮ፣ ከስልክ ጀምሮ፣ ከተለያየ ነገር ይሰራል። ይህ የመጣው ምንድነው? በተለይ የሙስሊም ወጣቶች ድክመታችን። አላህ ካዘነላቸው ውጭ አይቆጭም። እህቱ ራቁቷን ስትሄድ ልብሷን ከፍ አድርጋ ታፋዋን እያሳየች ስትሄድ የውስጥ ልብሷን እያሳየች ስትሄድ ካፊሩን አቅፋ ስትሄድ የኔ ቆንጆ፣ የኔ ሸበላ፣ የኔ አበባ እያለች ስትሄድ ምንም አይመስለንም። ደይሶች ነን። ሙተና አማን ነው። ዑመርስ እና አለይስ እና ኡስማንስ እና እናታችን አይሻት የሚወስዱት የነበረው እርምጃ ምን አይነት እርምጃ ነው? ዲንሽን ጠብቂ፣ ዲንህን ጠብቅ። ዲንህን ካልጠበቀ ካልጠበቅሽ ጃር ነብይ ይበላሻል። ስለዚህ ጋብቻ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ ነብይ ለይሰላ ጋብቻን ጣጣ የሚችል ያግባ።

ወሳሊሂና በጎ የሆኑ ሰዎች እየኩኑ ፉቃራ ዩግኒሂሙ ላሁ ሚንፈድሊህ ድሃውን ካ ቢሆኑ አላህ ከትሩፋቱ ይሰጣቸዋል። ከሷ ጋር አብሮ የሚመጣ ርስቅ አለ። የአንተና የእሷ ርስቅ ሲገናኝ በሩ ይከፈትላል። በመማርህ አይደለም፣ በመመራመርህ አይደለም፣ ሶስትና አራት ስክሪፕቶ እዚህ ላይ በመደርደርህ አይደለም። ዶክትሬት ኢንጂነሪንግ፣ የተለያየ ፊልዶች ላይ ገብተህ በማጥናትህ አይደለም።

ብዙ የምትወልደዋን አግቧሉ አሉ ነብዩ ለይ ሰለላሁ ዐለይሂ ወሰለም። እንዴት ትታወቃለች ከተባለ እናቷን ተመልከት። መልከት ላጥና ሻጥኝ የሚባል ነገር የለም። እንጠናና የሚባል ነገር የለም። የጀሃነም ጥናት ነው የሚሆንብህ። ትምህርት ቤት እንዳጠናው ጥናት አይደለም። ይሄ አደጋ ነው። ቃኑን ካም መጠየቅ ወትፈልግ ከጃብ ጀርባ ጠየቅ። ስልጣኔ ነው ግቢለት እያልክ እንደዚህ አትጨባበጥ። ሐታ ሱንዲይ ነብዩ ያልከው እጁን እንደዚህ እንዳርቆ የሚጨብጥ የለም። በልብሱ ወዱ እንዳተፈፈረው ምንድን ነው ይሄ? ጅልባ ይቃብለው ሰው ደግሞ ጅልባባል እንዲያርጋል። ግባለት ግጨው ትለዋለች። ምን አይነት ኢማን ነው ይሄማ? እቃ እንኳን መጠየቅ በተፈለጉ ከሕጃብ ጀርባ ጠይቋቸው ነው የሚለው አለ በአሁኑ ሰዓት ያሉ ፍርቃዎችና ሰለጠነ የሚሉ ገባን የሚሉ ተማርነ የሚሉ ሰዎች የነቢዩን ሀዲስ ሀድሜ ያደርጉታል ከምስል ኢኹዋን ኢኹዋኖችን የመሰሉ ነቢዩ ዐለይሂ ሰላቱ ወ ሰላም ሴቶችን ስልጣን ላይ አታስቀምጧቸው ቤታቸው ይብቃቸው ወቀርነ። ቢዩቲኩና እቤታችሁ ላይ እርጉ ወላ ተበረጅነ ተበሩጀል ጃሂልየት ኡላ እንደ ቀደምት ማህይባን እንዳትገላለሱ ይላል ቁርአን። ነብዩ ላይ ሰላቱ ወሰለም ይሄንን ስልጣን መምራት፣ ማዘዝ በእነሱ ላይ አታርጉ አሉ። ነብዩ ላይ ሰላቱ ወሰለም ያሉትን ኢኽዋኖቹ በዛን ጊዜ የነበሩ ሴቶችን እንጂ ያውኑን አይመጥንም ነው የሚሉት አቅላቸው የሚከተሉ ሰዎች ማለት ነው። የዛን ጊዜ የነበሩት እኮ እነ እናታችን አይሻ ቦይፍሬንድ እና ገርፍሬንድ ማያቁ፣ ኤፍሬምን ማያቁ፣ አስቴርን ማያቁ ላይፍ ብሎ ያልገቡትን ጥቡቅ የሆኑ እንደ ቁርአን ወርዶ ንጹህ ናቸው፣ ምንም ችግር የለባቸውም ያሉትን ከአሁኑ ጋር ማነፃጸር ይፈልጋል። ይሄ የመጨረሻ ምስኪንነት ነው። እነዛ እኮ ሰደቁ ማሀዙ የተባሉት የጀነት ሙሽራ የተባሉትን አሁን ከያሉትን ያስፈልጣል አይደለም። የዛን ጊዜ የነበሩ ሀታ እናታችን አይሻ ነብዩ ላይ ሰላቱ ሰላም ሴቶችን መስጊድ መሄድ ከጠየቋችሁ እንዳትከለክሉ ብለዋል ነብዩ ላይ ሰላቱ ሰላም። አንከለክልም እኛ መስፈርቱ ከተሟላ ፈሳድ ከሌለ አላህን ማመጽ ከሌለ ጀማ እንዳትከለክሏቸዋል። እናታችን አይሻ ነብዩ ከሞቱ ውስን ጊዜ ነው። ነብዩ አለይ ሰላቱ ወሰላም የአሁኑን አለባበስ ቢያዩት ኖሮ አይፈቅዱም ነበራለች ለሴቶች መቼ ነው እናታችን አይሻ በነበረችበት። አሁን እኮ መስጊድ ስትመጣ አባያውን ላንተ እያሳየች ትመጣለች ሞባይሏን አንጠልጥላ ትመጣለች። እጇን እንድታይላት። ወርቋን ደግሞ አንድ ቀን በዚህ በኩል ታደርጓለች፣ አንድ ቀን በዚህ በኩል ልታሳይ። ሂጃቧን ደግሞ ጸጉሩ ግማሹን በዚህ በኩል ታወጣልሃለች፣ ወይ አንዱን ጆሮ ትሸፍናለች፣ አንዱን ትከፍትልሃለች። ነብዩ ለይ ሰላቱ ሰላም አላየዋቸውም፣ ጀነትን አይገቡም፣ በልሽታዋን አያገኙም ካሉት ነብዩ ለይ ሰላቱ ሰላም ተገላልጾም የሚሄዱ ሴቶችን ነው። ነብዩ ለይ ሰላቱ ሰላም ለብሶ አሉ ግን ያለበሱ ብቅ እላሉ አሉ። የአሁኑ የሙስሊም ሴቶች እነ ከዲጃ እነ ዘይነብ እነ ፋጡማ እነ እነ እነ ሽቶ ተቀብተው ያጣሉ። ከታች እግራቸውን ያሳያሉ፣ እጃቸውን ያሳያሉ፣ ከፊት ለፊት ቅርሳቸውን ያሳያሉ፣ ከኋላ ያሳያሉ። ምን ቀራቸው? የቀረው ምንድነው? ለባል ምን ቀረውሽ? ለባሎቹ እንካል። አላህን የሚፈሩ ሴቶች ማይገላለጹትን እኮ ነው የአሁኑ ሴቶች የሚገላለጹት ባሎች አጠገብ። ኢማን ያላቸው ሴቶች ጠባብ ልብስ መልበስ ራሱ ይፈራሉ ባላቸው አጠገብ። ወይ ልብሳቸውን የሚያወልቁት ወይ ብርድ ልብስ ውስጥ ሆኖ ሊሆን ይችላል። አላህን የሚፈሩ ሴቶች አማ ያሁኖቹ መስጊድ ገቡ፣ ከመስጊድ ውጭ ዩኒቨርሲቲ፣ ከዩኒቨርሲቲ ውጭ ታክሲ ውስጥ፣ ከታክሲ ውስጥ መኪናቸው፣ ከመኪናቸው ውጭ ጀነትን አይገቡም። እንደው ጀነትን አይገቡም። ላይዚድ ነሪሃ አሉ አሉ ነቢ ሰለላሁ ዐለይሂ ወሰለም የጀነት ሽታ በዚህ በዚህ በዝ ልክ ነው የሚገነኘው አያገኙም፣ አሉ ነቢ ወቀርነ ፊ አላህ ሱብሐነሁ ወተዓላ ለነቢዩ ዐለይሂ ሰላም፣ ወኒሳኢል ሙእሚኒና ዩድኒና አለይህን ሚን ጀላቢቢሂን፣ አላላህ ለሚስቶች ለልጆች፣ ለሙስሊም ሴቶች በላቸው ጅልባባቸውን ይልቀቁ ከላይ፣ ዐውራቸውን እንዳያሳዩ ወንዶችን እንዳይፈትኑ። በፈተነችው ልክ የቅያማ ቀን ውርደት ይገጥማታል። ታ ሽቶ ተቀብታ በወንዶች አጠገብ ካለበች መታጠብ አለባት ነው የሚሉት። ስለዚህ ሴቶቻችን በእንዲህ አይነት ሁኔታ እየቀሙን ከእጃችን እያሾለክ ነው ያለነው። እህቶቻችን ብቻ አይደለም ኮ የምናጣው፣ እምነታቸውን እናጣለን፣ የእነሱን ወላጆች እናጣለን። እስላም ላይ ደግሞ ኩፍርን ይዞ የመጡ ሰዎች ዘራችን ላይ ይቀላቀሉና እስልምናችን ያበላሹብናል፣ ዲናችንን ካልጠበቅን። ስለዚህ መጋባት ወሳኝ ነው። አግቡ እ አግቡ ቁርአኑ ማለት የኩኑ ፉቃራ ዩግኒሙላህ ሚንፈድሊ አትፈልጉም እንዴ ካለ አፈድል አትፈልጉም? ስንቶቹ ናቸው የቤት ክራይ ሁለት መቶ ሦስት መቶ ብር መክፈል አቅላቸው እና ልክ መታ ቤት ስትገባ ሁለት መቶ አያስፈልግም የአንድ ሺህ ይባላል ከዛ ልጁ ዱብ ሲል የልጁ ወጪ አለ ሌላ ባለ አምስት ሺህ ብር ክራይ ከዛ ይቀጥል ይቀጥል ይቀጥል እና እየዋሰ ነው የምሄደው እንጂ ሲያንስ የሄደ የገጥማቸው ያውቃል ብለህ ነው አለ ናድር ነው ላሁ ሁክመል እናድር ነው ደግሞ ጣልቃ የሚገባ ወይንም ደግሞ ድንገት ለሚከሰትን ነገር በሸሪዓ ሁክም የለውም። አብዛኛው ነው የሚታየው አግቡ ነው ደግሞ እድሜ ከሄደ በኋላ የምታመጣው ልጅ ራሱ አስቸጋሪ እኮ ነው። ገና አንተ እያለ አብሮህም ይሰግድ ቁርኣን የሚቀራ የሚያስቀራ አንተ ቁጭ ብለ ዳዋ የሚያደርግ የመናገር ብቃት ያለው አንተ በህይወት እያለ ቤትን የሚመራልህ ልጆችን የሚቆጣጠርልህ እናቱን እንዲሁኝ እንዲሁኝ ብሎ በተርቢያ የሚይዝ ወንድ ልጅ ያስፈልጋል። ሴትም ያስፈልገና 40 35 ምናምን ከጨረስከ በኋላ ከልጁ ጭንቅላት ራሱ እኮ አይግባባ ጭንቅላት ሳይደክ ማምጣ ምሳሌ አሁን ወላጆቻችን 80 90 100 የደረሱ ነብዩ አለይሂ ሰላተ ሰላም اللهم إني أعوذ بك من أرذل الأمور የመጨረሻ ድካ የሌለው ሽምግልና ውስጥ ከመግባት ባንተ እጠበቃለሁ አሉ፣ ነብዩ አለይሂ ሰላተ ሰላም ምትፈልገው ምታስፈልገው ምታቀው ማታቀው ደረጃ ላይ ባለህበትን ወደ አኼራ መሄድ ዲንን ሳትለቅ። ምን አልከኝ? ጠጋ በል አልሰማውም። ሙስጠፋ ላይ ስትለው አህመድና ያልከኝ ማን? ሰላት ስገት ሲባል የተኛው ሰላት ሰዓትን መሄዱ ኸይር አላሁመ ኢኒ አዑዙ ቢከ ሚን አርዘሊል ዑሙር አሉ ነቢ ዐለይሂ ሰላም። በጣም ቢካሄድ ከደረሰ ዕድሜ በአንተ እጠበቃለሁ። ተመልከው፣ ነቢዩ 63 ኡመር 63 አቡበከር 63 በ63 ነው የሄዱት። አንተ በ63 በ50 በ55 እኛ ሀገር እንደውም የተለመደው አርባ ቤት ላይ ነው የሚያገባው። ከዛ በኋላ ልጅ ጡት እየጠባ አባት ደግሞ ጡት ነው የሚጠባው፣ ወይስ ማስቲካ እየበላ ነው ማለት ትጀምራለህ። አይታዩም አይኑ ራሱ። ግን ገና በልጅነታችን አግብተን ለእስላም ዘብ የሚቆሙ ልጆችን ማፍራት አለብን። እስላም ላይ ያጠፋ ሰው ማርታ እንዳለው ሁላ ያላጠፉ ሰዎች ደግሞ አላህ ዘንድ ደረጃቸው ከፍ ያለው ነቢዩ ዐለይሂ ሰላቱ ወሰላም ሰባቱን ዩዚልሁሙ ላሁ ፊ ዚልሊሂ አሉ ሰባት ሰዎችን አላህ ጥላው ስራ ያደርጋቸዋል የቂያማ ቀን ከእነዛ ውስጥ ማነው ወሻቡነሻ ፊ ዒባደቲላህ ያልተነካካ ማለት ነው በቃ ቦይ ፍሬንድ ገርል ፍሬንድ ማያውቅ ሐራም ላይ ማይጨማለቅ ሽርክ ላይ ያልወደቀ ንጹሕ የሆነ ወጣት አላህ የቂያማ ቀን ዐርሹ ጥላ ስራ ያደርገዋል ከእነዛ ሰዎች መሆን አንፈልግም እኛ ይሄ ነው በቃ እንጂ ዝሙተኛ የሆነ ወንድ ዝሙተኛ የሆነች ሴትን እንጂ አይፈቀድለትም። ማለት ዝሙተኛ ሴት ደግሞ ዝሙተኛ ወንድ እንጂ አይገባትም። ወሑሪመ ዛሊከ አለል ሙእሚኒን አለ። ዝሙተኛ ዝሙተኛ ባልሆነች ሐራም ነው። ዝሙተኛ ዝሙተኛ ባልሆነ ሙስሊም ላይ ሐራም ነች አለ ወሑሪመ ዛሊከ አለል ሙእሚኒን አማ ወንጀል ወንጀላ የወደቀ ሰው ተውበት አድርጎ ከተመለሰ እሰየው ብሎ እስላም እንደሚቀበለው ወንጀላ ያልወደቁትን ደግሞ እያወደሳቸው ወደ አኺራ ይሸኛል። በምንም አይገናኙ። ስለዚህ ጋብቻ እስላም ላይ ሁሌም እናነሳሳበት። የአንተ ምናልባት የማይሳካ ማይሳካ ወይንም ደሞ የሚያስቸግር ከሆነ እያንዳንዱ ሰው ርዝቅ አለው። በምስል በኩል፣ በልጆች በኩል በአንደኛው ልጅ ካልመጣ በሁለተኛው ልጅ ሊፈስልህ ይችላል፣ አይታወቅም ወይ አንተ ውጪ በምታደርግላቸው ሰዎች። ለአለቀ ቱርዘክ ቢ እንዳሉት ነው በየሪ ተናተሰና፣ መስጊድ ላይ ቁጭ ብሎ አይወጣም። እኔ ላይ የምደፋው እኔ ላይ የምደክመው ይውጣው እንዲስራ። ለአለቀ ቱርዘክ ቢ ያሉት ነው በየሪ ተናተሰና፣ በሱ ምክንያት ይሆናል አላህ ለአንተም ሲሳይ የሚሰጣል። ስለዚህ በመማር በመሰልጠን በመመራመር ሳይሆን ሸሪያ ያዘዘው መስመር ላይ ስንገባ ጭምር ነውና ጋብቻ ልንጋባ ይገባል። ሴቶቻችን በተለይ በተለይ በአሁኑ ሰዓት ያሳዝናል፣ ያሳዝናል። ድሮ አባቶቻችን ሲነግሩን ወይንም ደግሞ ስንሰማ አንድ ሙስሊም ወደ ክህደት ሲሄድ ሀገር ነበር የሚረበሽው። ዛሬስ ከድጃ እንትና ስህር ሰርቶባት በእንጤ ወሰዳት። የት አገኘችው መጀመሪያ? ማን ጨብጭ ያለሽ? ማን ስልክ ተቀባባይ ያለሽ? ማን ከእሱ ጋር ጓደኝነት ውጠሪ ያለሽ? ማን እሱ የንካውን ንክ ያለሽ? ማን እሱ የገባበት እሳት ላይ ግቢ ያለሽ? አትጠበቅም፣ ሂጃብሽን አትለብሽም፣ የጠዋትና የማታ ዝክር አትይም፣ ቁርዓን አትቀሪም፣ ሌይላ አትሰግጂም፣ ሽቶን አትሪቅም፣ ሸይጣንን አትሪቅም፣ ሙዚቃን አትሪቅም። ከፍት አድርጋላት፣ ገባባት። ከገባልባት በኋላ መመለስም አይቻልም። አስቸጋሪ ነው፣ አላህ ካዘነላቸው እንጂ። የእስላም ሴቶች ድሮ ወርቅ ነበሩ። ማንም አያገኛቸው። አባት ተጠይቆ አጎት ተጠይቆ፣ በስንት ሽምግልና ነበር የሚገኙት። የአሁኖቹማ አንተ ዝም ካልከ ጫማውን አስተል ተወረው ወርብት ትችላለች። አውራም እንዴት ዱዳ ነው እንዴት ትለሃለች አውራ። እንጂ ለብሼ ወጣሁት እንድታይኝ አይደለም። ሽቶ የተቀባሁት እንድታይኝ አይደለ። እንዲህ አይነት ሴቶቻችን አላህ ፈርቶ አደብ ሊይዙ ይገባል። ሙሉ ልብስ ሊለብሱ፣ ለሙስሊምም ከእስልምናም ውጭ ላሉ ሰዎች እጃቸው ላይሰዱ? ስልካቸውን ክፍት ላይ ያደርጉ ጊዜያቸው ላይሰጡ ይገባል። በንካካል ሆነ በስተቀረ መነካካት የሚባለው ሸሪያ ላይ ትልቅ አደጋ አለው። ስለዚህ ጋብቻ የምንወደስበት ርዝቅም አላህ Subhanahu Ta'ala የሚለገስበት የሆነ ትልቅ የሆነ የነብያቶች ታሪክም ነው። ነብያቶች እኮ ያገቡ ነበረ ይወልዱም ነበረ። በል እንደውም የሚቀር ዝርያ ስጠኝ፣ የአይን ማረፊያ ስጠኝ ይሉ ነበር። ከጎኔ የሚቆም የሚያግዘኝ ስጠኝ ይሉ ነበር አንዳንዶቹ በቃ ሴት ካመጣ ራሱ ገንዘቡን ሙሉ ራሱን የምትቆጣጠረው ይመስለዋል። ካፊሮቹ ያመጡትን ሸራወቃች በልጅነት ተዳር ብሎ ማለት እኮ ምን ውስጥ መግባት ነው ይላሉ። የምትመጣ ጆኒያ ውስጥ መግባት ነው ይላሉ። ነዑዙ ቢላ። የነቢያቶችን ተግባር ነቢዩ አለይሂ ሰላቱ ሰላም በሌሉበት ተመልከቱ። ሶስት ሰዎች መጡና ስለ ነቢዩ ባዳ ጠየቁ። ከዛ በኋላ ካንሁም ተቃሉሃል የነቢዩ ባዲ ሲነገራች አሳንሶ ተመለከቷት። ከዛ በኋላ ወአይነና አህኑአል እኛ የት ነው ያለነዋል። አንደኛው ቀኑን ሙሉ እጾም አለው አላፈጥርም አለ። አንደኛው ደግሞ ሌሊቱን በሙሉ እቆማለሁ፣ አልተኛም አለ። አንደኛው ደግሞ አላገባም አለ። ነቢዩ መጡና እናንተናችሁ ናችሁ እንዴ እንዲህ ያላችሁት? አዎ። አው አሱም እጾም አለው፣ ወውፍጥር አፈጥራለሁ፣ ወውሰሊ እሰግዳለሁ፣ አርቆድ እተኛለሁ፣ واتزوجوا የኔን ፈለግ የኔን ሱና የጠላ ከኔ አይደለም አሉ ነብዩ ዓለይሂ ሰላም። እስላም ላይ መቆረብ የሚባል ነገር የለም፣ እስላም ላይ መቆረብ የሚባል ነገር የለም። ሁሉንም በሰዓቱ ታስገኛል። በቃ መደሰት ያለብህን ትደሰታለህ፣ የተከለከልከውን ትከለከላለህ። በቦታው ስታደርሰው አንተ ትመሰገናለህ። ካልሆነ ዝም ብለህ ተሸዱን አይቻልም፣ ወርዶ መውደቅም አይቻልም። እስላም ሁሉን ነገር ላይ የተስተካከለ አድርጎታል። ነፍሳችንም ታብ ውስጥ መክተት የለም። ስለዚህ የተለያዩ ድራማዎች ይሰራሉ። ጋብቻ ተትቷል በአሁኑ ሰዓት ስሜታቸውን በተለያየ ነገር የሚያረጉ ሰዎች አሉ። ይህም አይቻልም፣ ሐራም ነው። አግብተህ መደሰት ያለብን ተደሰት። ካልቻልክ ደግሞ ጾም። ነብዩ አለይሂ ሰላቱ ወሰለም ይሄን ያስቀምጡ። ለቃ ጾም ሰውነቱ ይሰባብራል፣ ሻህዋን ያጠፋል። እስኪሳካልህ እዛ ግብ ላይ እስከምትደርስ ድረስ ጾም። ካልሆነ ሌላ ነገር እየተጠቀምን በቃላትም ከሴት ጋር እየተነጋገርክ ስልክ ደውለህም ወይንም ደግሞ በሞባይል ፈልፎ ማቅፈየተኛ እንደዚህ ወይም ደግሞ ማታ ማታ እንደዚህ እያየ ፊልም እያየ የምተኛ ከሆነ አደጋ ነው። ይሄ ምናልባት አልባት በዛው በተኛበት አኼራ ብትሄድ ደግሞ በዛው ማለት ነው የምትቀሰቀሰው የቂያማ ቀን ከፎቶ ጋር ትቀሰቀሳለህ። የቃሩን ተግባር ያላችሁ ከቃሩን ጋር ነው የሃማን ከሃማን ከ የፍራውን ከፍራውን ጋር ነው የሚቀሰቀሰው። አልመርኡ ማአመን አህባሉ ነቢ ዓለይሂ ሰላተ ሰላም ሰውዬው ከሚወደው ሰው ጋር ነው አሉ ነቢ ዓለይሂ ሰላተ ሰላም። መን ተሸበሀ ቢቀውሚን ፈሁወ ሚንሁም አሉ ነቢ ሶለላሁ ዓለይሂ ወሰለም። በህዝቦች የሚመሳሰል እሱ ከእነሱ ጋር ነው አሉ። በተለያየ ነገር በካህዲያን መመሳሰል የለብንም። ምድርም በወንጀል ትሞላለች። ነቢ ዓለይሂ ሰላቱ ወሰላም ኢዛጃኩም መንተርደውነ ዲነሁ ወሁሉቀሁ ፈዘውጁ አሉ። አንድ ሰው ዲኑን የምትወዱለት አክላቁን የምትወዱለት ሰው አሉ ነቢ ለ ላ ስላ ከመጣ ዳሩት አሉ። ዛሬ አባቶች ሌላ ሀብታም እየፈለጉ ማነህ አንተ? ሙስጠፋ ነኝ። ሙስጠፋ እንዴት ነህ? እንዲህ እንዲህ ነኝ። ቆይ እስኪ ልጄ ትንሽ ህፃን ነች እኮ እንዴት አይታት ነው የመጣኸው? እያሉ እያሉ እያሉ እያሉ በርከት ያለች አካውንቱ ላይ ብር ያለችው ሲመጣ ያቀብሉታል። ይሰግዳል፣ አይመለከታቸው። ይጾማል፣ አይመለከታቸው። ዲን ይወዳል፣ አይመለከታቸው። አይወድም፣ አይመለከታቸው። ሱንይ ነው፣ አይመለከታቸው። የሚፈልጉት ብር ነው፣ ፉሉስ ገንዘብ ይፈልጋሉ። በርም ይዘጋ አማች አምጣ ነው የሚባለው አይደል? በርም ይዘጋ አማች ታመጣልሀለች ይባላል። በር መዝጊያ ማለት በሩ ክፍት እንዳይሆን ይዘጋል። የእንጨት በር ከሆነ ብረት ያስገጥምለታል። በእግሩ ሜት ከሆነ መኪና ይገዛለታል። እ ሌላም ሌላም ያደርግለታል። ይሄን አምጡ እያሉ ይፈልጋሉ ወላጆች። አላህ ካዘነላቸው። ነብይ አለይሂ ሰላቱ ሰላም ኢዛ ጃአኩም መን ተርዳውነ ዲነሁ ወኩሉቀሁ ፈዘውጁዋል። ዲኑንና አክላቁን የምትወዱለት ከመጣ ዳሩት አሉ ነቢህ ለ ላት ሰላም። ካልሆነስ ላ ካልሆነ ተኩን ፍትነቱ ፊልአርድ ወፈሳዱን ከቢር አሉ ነቢይ ለ ስላት። ላ ካልሆነ ትልቅ የሆነ ፈሳድ ይከሰታል አሉ። ዝሙት ይንሰራፋል። ዘር ይበላሻል። ልጅ የማን እንደሆነ አይታወቅም። ይቀላቀላል። ውርስ ይበላሻል። አማና ይጠፋል። በረካ ይነሳል። መስጊዶች ይደፈራሉ። መድረሳ ይደፈራል። እናት ትደፈራለች። አባት ይደፈራል። የተከበረው አባት በተኛበት አባት ጓደኛዬን ብላ ይዛት ትገባለች። የተከበረችዋ እናት ቤት ላይ ተከብራ ባለችበት ጓደኛዬን ተዋውቅ ብላ ይዛት ትገባለች። አልፎ ተርፎ ልጄ ብላ አቅባ ትመጣለች። ነኡዙ ቢላሂ ሚመን ይብተላው ኢላ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢራ። ይሄን ማታደርጉ ከሆነ ፍትና ይሰራጫላሉ። አባቶች ይሄን የሚያደርጉ ከሆነ አማመላህ ይጠየቃል ማይቀር አላህ ይጠይቃቸው። ልጅ አማና ነው። ገንዘብ አማና ነው። ዕልም አማና ነው። ዳዋ አማና ነው። መስጂድ አማና ነው። መድረሳ አማና ነው። ኃላፊነት ላይ መቀመጥ አማና ነው። እያንዳንዱ ሰው የቂያማ ቀን ይጠይቃል። በልጁ ገንዘብ እየፈለገባት ዝሙት ላይ ከወደቀች አላህ ይጠይቀዋል የቂያማ ቀን። ሀታ ነቢ ዓለይሂ ሰላቱ ወሰላም ሁለት ሴት ልጆቹን ተንከባክቦ ምንም ሐራም ላይ ሳይወጡ ለጋብቻ ያደረሳቸው ሰዎች በጀነት እንዲነን አሉ። ነቢ ዓለይሂ ሰላቱ ወሰላም ዲን ካለው የሚሰግድ ከሆነ የሚጾም ከሆነ አኽላቁ የሚያምር ከሆነ ከሰዎች ጋር መግባባት የሚችል ከሆነ የመብራት ብቃት ካለው የመግባባት ብቃት ካለው ለአኼራዋ የሚጠቅማት ከሆነ ስጠው። ሌይድ እንደስደግ ያደርግልሃል ሒጃቧን በስነ ስርዓት እንድትለብሳ ያደርጋታል። ከሀገር ለሀገር ያለ ማህረም እንዳትሄድ ያደርጋታል። ድምጿን ከፍ አድርጋ እንዳጮ ያደርጋታል። አንድ ሜትር የሚያክል ታኩ ያለው ጫማ ለብሳ አክባላንም እንዳትጎዳ ያደርጋታል። የሙስሊም ሴቶች አብዛኛው የዲስክ በሽተኞች ናቸው። በያክን ቤት ይንከራተታሉ። ለምንድን ነው የሚለብሱት ጫማ ረጅም እንዲሆን ሁለት ታኩ ያደርጋሉ? አይቻልም። ይሄ ሸሪያም ከልክሏል። በህክምና የምትሄድ ጀርባና ያደርግብሻል። አይቻልም። መድኃኒት እያሉ ያገቡት እራሱ ሴቶችን ይፈትኗቸዋል። በቃ መድኃኒቷ እንዳት ወልጂ ማነው የገደበው? የአላህ ጠላቶች የገደቡት ገደብ ላይ ያስገባታል። እንዳትወልጂ ወልጂ ወሊድ መቆጣጠሪያ ምን እያለ አንድ ልጅ ከወለደች በኋላ ይቀራል። ከዛ ቢባል ቢባል አይመጣም። መጨረሻ እንደውም ማጠልሽ ካንሰር ያሳያልናታል። ዶክተሩ ለምን ከኔን በየጊዜው ያስፈጠበታል። እንዲህ አይነት ሰው ከሰጠ እሷንም ህይወታን ያበላሽባታል። ነገር ግን ዲን ያለው ሰው ከሰጠ 15 አስር ልጅ እኮ ነበር የሚወልዱት እናቶቻችን በፊት በምን አይነት ቤት ነው የሚወዱት? በሳር ቤት። በምን አይነት ቤት ነው የሚወዱት? አራት በሶስት አሥራ ሁለት ልጅ ያሳድጉበትና ውጣ። አንዱ ዶክተር ነው፣ አንዱ ፕሮፌሰር ነው፣ አንዱ የመስጂድ ኢማም ነው፣ አንዱ ሳዝ ነው፣ አንዱ ነጋዴ ነው፣ አንዱ ሹፌር ነው፣ አንዱ የአርሳን ተሰብስቦ ኢድ ላይ ሲመጡ ቤቱ ሙሉ ነው። ከልጆቻቸው ጋር ተሰብስቦ ይመጣል። የአሁኑ መጥን መጥን መጥን መጥን መጥን እያለ ኪሱንም አላህ ይመጥንበታል። ቤቱም ይመጠናል፣ እውቀቱም ይመጠናል፣ ልጁም ይመጠናል። ተመጥኖ ቁጭ ይዘጋባል። በቃ በራስ ላይ ነው ርስቅህን የምትዘጋው። ስለዚህ ወደ ጋብቻ ልንመጣ እና ጋብቻ ላይ ትኩረትን ልንቀሳቀስ ይገባል። በተለይ እናንተ እውቀት ያላችሁ